ምኑን አውጣልኝ አልተሳሳትም ማለት ነው። አላህ አልተሳሳትም ማለት ነው። ቁራን መፍጠር ነው ይታወቃል። አንድ ነገር ካለመኖር ወደ መኖር ማምጣት ማለት ነው። ስለዚህ ፈጥሮ አልፈጠረም አንድ ነገር ካለመኖር ወደ መኖር ማምጣት ነው። ይኸው ተመልከት። አሁን በስድስት ቀን ምናምን ገለመል ያልከውን ተመልከት አላህ ያ ሰማያትንና ምድርን በመካከላቸው ያለውን ሁሉ ተመለከት፣ በመካከላቸውን ያለውን ሁሉ በስድስት ቀኖች ውስጥ የፈጠረ ከዚያም በአርሹ ላይ የተደላደለ ነው ይላል። ተመልከት አለቀ፣ በቃ ፈጥሮ ጨርሶ በአርሹ ላይ ተደላድሏል። ይሄን አታምንም? ታምናለህ? አረብኛ ዘመን ነው የሚለቃ ወንድሜ አሌላ ማምለጫ አትጠቀም። የጠየኩህን መልስልኝ። በስድስት ቀን ውስጥ ፈጥሮ ጨርሶ ባርሹ ላይ ተደላድሏል አልተደላደለም? አረብኛ ቨርዥኑ ዘመን ነው የሚለው አረብኛ አንተም አትችልም እኮ ቀን አይል ከቻካም ብቦ አንተ ራስህ መች ትችላለህ? አረብኛ ዝም ብለህ አረብኛውን አትበለኝ። ፊት ለፊት የጠየኩህን ፊት ለፊት መልስልኝ። በምን ቋንቋ ላይ አስረዳ? አማርኛም አይገባህም፣ አረብኛ ይላል። እምነትህ ራሱ በአረብኛ ላይ ብቻ የተመረኮዘ ነው። አየህ፣ ሰው እንዴት አንድ ነገር ሲጠየቅ አረብኛ ይላል። እምነትህን እኮ እየተጠየቅን ነው ያለው። አላህ በስድስት ቀን ውስጥ ፈጥሮ ጨርሶ አርሹ ላይ ተደላድሏል ብለህ ታምናለህ አታምንም? ቀና አይልም። አረብኛው ዘመን ነው የሚያልኩኩ በስድስት ዘመን ፈጠረ ነው የሚለው ቀና አይልም። ስለዚህ ዘመን ምን ማለት ነው? ዘመን ብዙ ዘመን ነው፣ ስድስት ዘመን ነው። አንድ ዘመን አንድ መቶ አመት ነው። አንድ አንድ አንድ ነው ነው በስድስት መቶ አመት ውስጥ ፈጥሮ ጨርሷል አልጨረሰም? ፍጥረታትን ለመሸሽ እየሞከርክ ስለሆነ ነው በስድስት መቶ አመት ውስጥ ፈጥሮ በስድስት ዘመን ውስጥ ጨርሶ ፈጥሮ ጨርሶ በአርሹ ላይ ተደላድሏል አልተደላደለም በአርሹ ተወውና እሱ ወደዛ ትግባ እሱ ሌላ ነገር ነው እኔ ጠየኩን ብቻ መልስልኝ በዛ አምልበታለሁ በስድስት ዘመን ውስጥ ሁሉ ነገር ጨርሰው አልፈጥረዋል በቃ ፈጥሮ ከጨረሰ የሚፈጥረው ይሁን በሚለው ቃሉ ነው አይደለም ነው አዎ ይሁን በሚለው ቃሉ ከሆነ ፈጥሮ የጨረሰው ከዛ በኋላ ይሁን ብሎ የሚፈጥረው ነገር አለ አላው? ይሁን የሚለው የምታደርጋቸውን አዘጋጅተውልህ ምናምን ነው ማለት። ይሄ ተራ ምጥራዊ ነገር እኮ ያለ ህሳቤ ነው። ኦኬ ሉክ እንደዚህ ይላል ልልህ የፈለግኩት ኦኬ። በአንድ የወሲብ ሰዓት ውስጥ ስንት ነው ድንግል ምጥተው ነው ማለት፣ ሰውዬው ረጅም የመቶ ጉልበት ካለው እሷ በየአምስት ደቂቃው የሚመለስ ከሆነ በአንድ የወሲብ ሰዓት ላይ ስንቴ ነው ዲስቨርጅ የሚያደርጋት? ለ እኔ ነኝ እኮ መማር ያለብኝ ከእናንተ የእናንተ አስተምሮ ነ እኛ ጋር እንደዚህ አይነት ነገር ስለሌለ፣ እንዴት ነው እሱ በየስንት ደቂቃው ነው ዲስቨርጅ የምታደርጓት? ባይ ወይ ምን ደስታ አለው? አስሬ ሲቀዳት፣ አስሬ ሲሰነጥቃት፣ የመቶ ሰው እየተጫነባት አስበዋል ይኮ ሴክል ሃራስመንት ነው እንደውም፣ አሜሪካ ቢሆን ኖሮ ገነቱ አይ ቲንክ አሜሪካ ያላችሁ ትረዱኛላችሁ ያላችሁ በሕግ ያስጠይቃል። አለ ባለትዳር እንኳን ቢሆን ያውም መቶ ጉልበት ያለው ሰው ሲጫወትባት አንዱ አስበው አስሬ ዲስበርጅስ ያደርጋት። አሜሪካ ቢሆን ኖሮ ገነት ልከሰው ትችላለች ምክንያቱም ይችላል ለምን፣ ጉዳት ነው ከደስታ አልፎ ወደ ስቃይ ነው የሚቀየረው። እና እሷ የማትመጥነውን ሰው ማለት ያው ጉዳት ነው። ዞሮ ዞሮ እሷ ትጎዳለች። ገባ ይኮ ፌሮ በለው እኮ የጋለ ፌሮ እኮ በሰውነቷ ውስጥ መስደድ እንደማለት እኮ ነው። ምክንያቱም የመቶ የወሲብ ሰው ጉልበት ያለው ሰውዬ ሲጫወትባት ከዛ እሱ ደግሞ ከቆመ ማይረግብ ነው ከተባለ ውጭ አይታጠፍም አለ። ስለዚህ የጋለ ፌሮ አይ ብረት ነገር ማለት ነው። ሉክ እንደዚህ ይላል። አነስ ና ት አነስ ነብዩ ለዚህ አለ አማኝ በገነት ውስጥ እንዲህና እንዲህ ያለ በግንኙነት ላይ ጥንካሬ ይሰጠዋል፣ አለ ለጥንካሬ ማለት ነው። ኢት ወዝ ሰይድ ኦ ሚሰንጀር ኦፍ አላ ኤንድ ዘ ዊል ሂ ኤብል ቱ ዱ ዛት ሂ ሰይድ ሂ ዊል ቢ ጊቨን ዘ ስትሬንግዝ ኦፍ ሃንድረድ ኦ ነብዩ፣ እነዚህ የማድረግ አቅም ይኖረዋል። ነብዩ የዋ ነው ምን አለ የመቶ ሰው የወሲብ ጉልበት ይሰጠዋል። አማኝ ከድር አሁን ለምሳሌ ገነት ስትገባ የመቶ ሰው የወሲብ ጉልበት ይሰጠኛል ብለህ ጸሎት አርገህ አታውቅም? እንዲህ ስትሰግድ ምናምን ነገር። አትዋሽ፣ ዛሬ ገና ነው የሰማሁት። ይህ ነገር አትዋሽ፣ አትዋሽ። እፎገርከ ማለት እንደዚህ አይነት ጸሎት አላደርግም ማለት። እንዴት የሰው ልጅ ለማሰቃየት ጸሎት አደርጋለሁ። ሲቀጥል ደግሞ ገባ? ሴትም ሰው ነች እኮ። ለእኔ እንደ ቁስ አይደለም ማያት። ገባህ? ልጠቀም የምፈልገው እንደዛ አይደለም። ሰው ሰው ነች። ከጾታ ልዩነት ውጭ ምንም ልዩነት የለንም። ገባ? ያውም ሴት በጣም ትልቅ ክብር ይገባታል። እናት ነች፣ ብዙ ነገር ነች። ገባ? ስለዚህ እንደ እቃ ወይም እንደ መጠቀም ያቁ ሳይሆን ለእኔ በጣም ክብር ያላት ከሰውም ከፍ ያለች አድርጌ ነው በገባ ቦታ ምሰጣት። ይህንን ደግሞ እዛ ስለሆነ እዚህ ስለሆነ ሚል ቁራን እንቀጽላለን። አየህ በስሜት ስታወራ እኔ ላብራር። አለ አላ ደፈራት ይላል ቁራኑ ቁራኑ ደፈራት ይላል። አንዴ ክፈትልን፣ ኮሰንድሮስ ክፈትልን። ሱረቱ ልማርያም ክፈትለት። ዋይ ተረጋጋ። አስራ ሁለተኛው ናያ ሱራ ስንት? አንተ አይደለም ጋይድ ምታደርገኝ፣ እኔ ነ ማውቀው አንተ ምን መጠየቅ እንዳለብኝ። እሱ እያወራ ለሁለት እያወራ፣ አረብኛውን አርግለት፣ አረብኛውን አርግልኝ።

ወመርየመ ብነተ ወሰደቀት ቢከሊማቲ ረቢሃ በጌታዋ ቃል እውነት አለች። ወኩቱብሂ በመጽሐፍትም ወካነት ሚነል ቃኒቲን ጌታቸውን ከታዘዙ ሰዎችም ነበረች ይላል። ማን መርየም ቃኒት ነበረች ለአላህ ታዛዥ ነበረች ይላል። አሁን እዚህች ጋ አላህ ደፈራት የሚለው ይታል። ምን አደረግናት ይላል። በምን ውስጥ ነፋን ነው የሚለው በምን ውስጥ ነፋ? አላ ፈነፈኽና ፊሂ ሚን ሩሒ በውስጡ በውስጧ ሳይሆን በውስጡ፣ በውስጧ አይልም። የኢምራን ልጅም አዳም የኢምራን ልጅ ሜሬ ምንም ያች ብልቷን የጠበቀችውን ምሳሌ ያደረግን በእርሱም ውስጥ በእርሱ ነው የሚለው በእርሷ ውስጥ ሳይሆን በእርሱ በምኗ ውስጥ ነው። እርሱ የተባለው ምንድን ነው? እሱ ምንድን ነው? እርሱ የተባለው በእርሱም ውስጥ አይልም ቁርአኑ። የተባለው ምንድን ነው? በእርሱ ውስጥ አይልም ቁርአኑ። ምንድን ነው? ምንድን ነው የሚለው በእርሱም ውስጥ አይልም። ፊሃ ነው የሚለው ፊሂና ፊሂ ምን ውስጥ ነው የሚለው በምን ውስጥ ነው የሚለው? አንድ የውፎ ይመለሳለሁ። እሺ አላህ ማህፀኗ ውስጥ ምን አደረገ? ነፋ። አላህ አይን አለው፣ አላህ እጅ አለው፣ አላህ ባት ይሄ አካል ያለው አላህ ሚስት የለኝም እያለ የሚናገር ነው። ይሄ አካል ወንድ እንደሆነ ያስታውቃል። አንድ አካል አንዲትን አካል ነፋ የሚባለው በብልቱ እንደሆነ ይታወቃል። ስለዚህ አላህ መሬምን ነፋት ሲባል በምኑ እንደነፋት ግልጽ ነው። ኤኒዌይስ እኛ ጋር መጣ። የጠየከውን ጥቅስ አሁን ተጠይቀኝና እሱን አብራራ አላለሁ። ናቸው አላህ ስብሐነሁ ወተዓላ ያቆያቸው አላህ ይርሐማቸው እና የወር እያወሩልህ ያሉት ስለ ሁረል አይን ስለ ጀነት ኒዕማ ነው። ጀነት ላይ ያለውን ሲሳይ የነገሩ ጀነት ላይ በጀነት ያለው ሲሳይ ነፍሶች የሚፈልጉት ነገር ሁሉ አይን አይታው ጆሮ ሰምታው በሰው ልጅ ልብ ሁሉ ማከጠር አላ ቀልቢ በሸር በሰው ልጅ ቀልብ ሁሉ ውሉ ብሎ ማያውቀው ነገር ሁሉ አላህ አዘጋጅቷል። ንምሳሌ ጀነት ላይ ካሉት ኒዕማዎች መካከል ሑረል ዓይን የሚባሉ ሴቶች አሉ። ይሄ በዱንያ ላይ ዝሙድ ሳይዞምቱ፣ ሓራምን ተጠንቅቀው ላሳለፉ ሰዎች የሚሰጥ የሆነ ሽልማት ነው። አንድ ጀነት ላይ እኛ ጀነት አለ ብለን እናምናለን፣ በኒዕማዎችም እናምናለን፣ በአላህ መታየትም እናምናለን። አንዴ ስማኝ። ለምሳሌ አሁን ቁርአን ላይ የተጠቀሱ ጥቅሶች እኛ የምናፍርባቸው አይደሉም። ሁሉ ሁሉንም የሁሉንም አዎ እነ ሊልሙተቂነ መፋዛ ሱረቱ ነባእ ላይ አማጆዝ አማጆዝ ላይ ቃል ያለው ማለት ነው። ትክክል ነው። አላህን ለፈሩ ሰዎች ትልቅ ድሎት አላቸው ትልቅ እድል ማግኘት አላቸው ይላል ማንን ለፈሩ አላህን ለፈሩ ሃዳይቃዊ አዕናባ ትልቅ እንጥኖች ፍራፍሬ ያለባቸው ጓሮዎች ሁሉ ነገር አላቸው ጀነት ላይ ይላል ስለዚህ ጀነት ላይ ያሉ ኒዕማዎችን ይጠቅሳል ማለት ነው ቁርኣን ይሄ በጥቅሉ ይሄንን እንደዚህ ማሳለፍ እንችላለን ለምሳሌ ከመጽሐፍ ቅዱስ እግዚአብሔር ሰውን አስደፍሯል። ሴት አስደፍሯል። ይሄንን አታምኑ፣ ጥቅስ ልስጥህ። ሴት አስደፍሯል፣ እንዲደፈሩ አድርጓል። ቶፒክ ላይ ቆም፣ ቶፒክ ላይ ቆም፣ ቶፒክ ላይ ቆም። እና የተጠየቀው ብቻ መልስ፣ የተጠየቀው አይደለም አይ አዳም አዳም አይ ጥቅሱን ልስጥህ። አዳም አዳም ተ እሱን አንተ የምጠቅሰውን ጥቅስ ቁራንህ ላይ አድርገዋለሁ፣ እኛ ጋር ያለውን ተረጉምልሃለሁ፣ መልሼ ግን አላህ እንደ ደፈረ አሳይሃለሁ። ትስማማለህ እ አንተ የጠቀስከውን ጥቅስ ሳሙኤል ላይ ነው የምጠቅሰው፣ አውቀዋለሁ። አንተ የምጠቅሰውን ጥቅስ መልሼልህ ቁራንህ ላይ እሱኑ ጥቅስ አሳይህና መልሼ ደግሞ አላህ እንደ ደፈረ አሳይሃለሁኝ። ቶፒኩ ላይ ቁም። አሁን ቶፒኩ ላይ ብቆም የተሻለ ይሆናል ማለት ነው ለአንተ። አታሳየኝም። አላህ ሴት ደፈረ የሚል ቁራን አንቀጽ የለም። መሬም ሴት ነች ወንድ ነች? መሬም ሴት ናት።